አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ድ ቻናል የቤተሰቦች እንዴት ናችሁ? ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ እንዲሁም አላ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ የተሟላ የቤት እቃ ነው ማሳያችሁ። ሀባይብ ከአስ ቤዛ ወጣ ብለናል። እንግዲህ እንደምታዩት ቆንጆ ቆንጆ እቃዎች አሉ። እዚጋም ኮሳን አለ። ካርቶኑ ያው የራሱ ካርቶን አንዳንድ ጊዜ ልሙጥ ይመጣል፣ አንዳንድ ጊዜ ቀለም ያለው የራሱ ስዕል ያለው ይመጣል። እና ይሄ ልሙጥ ስለሆነ ነው። እና ሀባይቢ እዚህ ጋር የተሟላ የቤት ዕቃ ሁለት ማን ነው? አንድ ብርድ ልብስ፣ አንድ ኮምፎርት፣ ላባትራስ፣ መጋረጃዎች ሁሉን ያሟላ ማለት ነው 112440 ብር የፈጀ የቤት እቃ ነው ማሳያችሁ። ከወደዳችሁት ላይክ ሼር በማድረግ ጀምሩ ላችኋለሁ። ወንዶችዬ በጣም የሚያማምሩ እቃዎች ናቸው። እዚህ ጋር እንደምታዩት የድም ላይ ተረከቦት ባለ አምስት ቋሚና ግማሽ ደርዘን ኳሊቲ ሲኒ አላት ሲኒ 3400 ብር ነው አንድ ደርዘኑ፣ ግማሽ ደርዘን ነው የገዛሁት 1 1700 ብር፣ ረከቦቱ 7 3700 ብር ነው የሚያምር ረከቦት ከነ ሲኒዎቹ ማለት ነው እንደዚህ ሆኖ እንግዲህ ሀባይ እነዚህ የረከቦቱ አክሰሰሪ ጀበና ማስቀመጫ፣ ማጠሻ፣ ሰርቪስ እንዲሁም ፌርሜሎ፣ ይሄ የረከቦቱ አክሰሰሪ ነው ማለት ነው። ባለኳሱን ኳሱን፣ ሱፍራ አረንጓዴ በነጭ ነው ያዘዘችኝ አረንጓዴ በነጭ አንድ ሺ ብር በቀጠሮ ነው ይሄ ተሰራላት። አንድ ሺ ብር ነው የተሰራው። ሲኒ አዲስ ለየት ያለ ነው። እንደምታዩት ሲሊቨር ከለር ነው። እስከ ዛሬ ገዝቼው አላውቅም እኔ። ደርዘኑ 3200 ብር ነው፣ ግማሽ ደርዘን 1600 ብር የገዛሁት። በጣም ነው የሚያምረው። ሀቂቀተን ይዩት፣ ለየት ያለ ነው። የጥበብ ረከቦት ደግሞ 2700 ብር። ይህም አክሰሰሪ አለው፣ ማጨሻ ሰርቪስ፣ ጀበና ማስቀመጫ አለው ማለት ነው። እዚህ ውስጥ ናቸው እነሱ፣ ጀበና ማስቀመጫ፣ ማጨሻ እነዚህ የራሱ አክሰሰሪ ናቸው ማለት ነው። ይሄ 2700 ብር፣ ሰርቪስም አለው የራሱ። ይሄ ከዛ ሀባይቢ እዚህ ጋር የሱካር ዕቃ ሚያምር የሱካር ዕቃ አክለሪክ ነው ማይሰበር ማለት ነው። ያው ማይሰበር የለም ግን በጣም ጠንካራ ነው፣ እንደ ብርጭቆ ምናምን አይደለም። ይሄ ቆንጆ ዕቃ ነው ማለት ነው። ይሄንን ሶስት መቶ ብር ነው የገዛሁላት። የራሷ ማንኪያ እዚህ ውስጥ አላት ሶስት መቶ ብር ይችን ለሁሉም ትሆናለች ማለት ለሴራሚኩ ማነው፣ ለድምላይቱም ለጥበቡም ማለት ነው ለሁሉም ይሆናል። ከዛ ሴራሚክ ሲኒ አንድ ደርዘን 2600 ብር፣ አንድ ደርዘን ማለት ነው። የሾርባ ማግ እነዚህን ግማሽ ደርዘን አንድ ሺህ ብር የሚያማምሩ ኮፊ ናቸው። ያው በየጊዜው እየተቀያየረ ነው የሚመጣው። በነገራችን ላይ አንዳንድ እህቶች ያንን ከዚህ በፊት ቪዲዮ ሰርተሽበት የለ እንዴ? ለኔ ጊዜ ነው እንደምታጭው ምናምን የምትላላችሁ ግን በየጊዜው ስለሚቀያየር ነው። እኛ አንቀይረውኛ እንግዲህ ራሱ ስለሚቀያየር ነው። ከዛ አክለሪክ ጆግ እዚህ ጋ ራሱን በፎቶ ላይ የምታዩትን ማለት ነው ከእነ ስድስት ኩባያዎቹ ይህንን ገዝቼላት አለሁኝ። ሁለት ሺ ስድስት መቶ ብር ነው ዋጋው። ቆንጆ ቃ ነው። ሀቂቀትን ደስ ይላል፣ አይሰለችም። ከዛ እዚ ጋ የውሃ ኮምፕሌት ሁለት አይነት ነው የገዛሁት። አንዱ ይሄ ነው። በጣም የሚያምር ኮምፕሌት ነው እንደምታዩት ማሻአላህ፣ የሆነ 2100 ብር ሆኗል። የውሃ ኮምፕሌት ርከባ ማለት ነው። ችርቻሮ ግን እስከ 2500 ብር ነው እየተሸጠ ያለው፣ እና እኔ የገዛሁት 2100 ብር ነው። ሁለት አይነት ማለት ነው፣ አንድ በአረንጓዴው አንድ በወርቃማ ብቻ ማለት ነው። እዚህ ጋር የወተት ተንጠልጣይ ነው። የወተት ተንጠልጣይ ሶስት ሺ ብር ነበረ አሁን ግን ቀንሶ 2800 ብር ሆኗል ማለት ነው። 2800 ብር ነው የገዛሁላት ያው ዕቃም ሲቀንስ ባገር በማለት ገበያ ላይ በምሸጠው ዋጋ ስለሆነ የምገዛላችሁ ሲቀንስ ምነግራችኋለሁ፣ ሲጨምር ምነግራችኋለሁ ማለት ነው። እዚህ ጋር አሁን ይሄ ሶስት ሺ ብር ነበረ 200 ብር ቀንሷል ማለት ነው። የሚያምር የወተት ተንጠልጣይ ነው ይሄ ነው 2800 ብር ስድስት ኩባያዎች ስድስት ሰርቪሶች አለው የራሱ ማለት ነው። እንደዚህ ስድስት ኮብ ስድስት ሰርቪስ ያለው ማለት ነው። እስከነ ሰርቪሱ ይሄንን 2800 ብር። እዚህ ጋር ደግሞ የሚያማምሩ ሰርቪሶች የብረት ማለት ነው፣ ወርቃማ ይሄንን 3500 ብር። ካርቶኑ ይሄ ነው ማለት ነው፣ 3500 ብር። ከዛ አባይ ቢ እዚህ ጋር የቁርጥ ሳህኖች አሉ። የቁርጥ ሳህን ይሄ ባለ 70 ብር ነው። ግማሽ ደርዘን የሚያማምሩ ከለሮች ናቸው እንደምታዩት፣ 420 ብር ግማሹን ደርዘን። እዚህ ጋ ደግሞ 720 ብር ባለ 120 ብሩን ግማሽ ደርዘን ማለት ነው። አጠቃላይ ከዚህ ግማሽ ከዚህ ግማሽ አንዱ ደርዘን ማለት ነው። ከዛ እዚህ ጋ ደግሞ የኬክ ሰሃኖች ወይም የቆሎ ሰሃኖች ሳህኖች 6 ፍሬ 300 ብር በአምሳ ብር ሂሳብ እዚህ ጋ ደግሞ የሾርባ ሳህኖች በጣም የሚያማምሩ ናቸው። እነዚህን በሰባ ብር ሂሳብ ነው 420 ብር ስድስቱን ፍሬ ማለት ነው። በጣም የሚያማምሩት ሐቂቃ በዛ ላይ ደግሞ ከዚህ ጋር ማች ነው እንደምታዩት፣ አንድ አይነት ነው ሰርቪስ 700 ብር የዚሁ ማች። ከዛ ፓርቲሽን 1300 ብር እነዚህ ነገሮች ደስ የሚሉት ነገር ያው ትንሽ ትንሽ ያው ለብዙ ቤተሰብ አይሆንም። ትንሽ ትንሽ ነገር አራት አይነት ነገሮችን ለማቅረብ በቃ በቃ መሰብሰብ አይጠበቅባችሁም። እነዚህን ታደርጋላችሁ በቃ አንድ ላይ ሽክፍ አድርጋችሁ ማቅረብ ነው ማለት ነው። እንዲሁም ደግሞ ለሾርባ ካልደበራችሁ ትንሽ ከፍ ማለት ከነዚህ ትንሽ ከፍ ስለሚሉ ካልደበራችሁ ሾርባችሁንም ሾርባችሁን በዚሁ አቅርባችሁ ሳይሞላ መጠቀም ትችላላችሁ ማለት ነው። እንደምታስቡት ወይም በፎቶ እንደምታዩት ትልልቅ አይደለም። ይሄም ለነገሩ እዩት ማለት ነው። ልዩነቱ እንደዚህ ያህል ነው። እና ይሄንን አንድ ሺ ሶስት መቶ ብር ነው የገዛሁላት። ያው በቻልኩት መጠን ኮምፕሌት ለማድረግ ሞክሬያለሁ። ምክንያቱም እቃ አንድ አይነት አንዱ ሲኖር አንዱ አይኖርም አንዱ ሲኖር አንዱ አይኖርም ማለት ነው። ሳህን በረዶ ከለር ትልቁ ነው፣ አራት መቶ ብር። ይሄኛው ራሱ 450 ነበር፣ 50 ብር ቀንሷል ማለት ነው። እዚህ ጋር ደግሞ የሚያማምሩ በጣም የወደድኳቸው የማይካትሪዎች ናቸው 3 ፒስ 850 ብር ነው የገዛሁት። ወፍራም ነው ወፍራም ዕቃ ነው በጣም ወድጃቸዋለሁ እኔ ራሱ ማለት ነው። በዚህ እንጀራ ብታቀርቡ፣ ባንደኛው ሩዝ በዝች እራሱ ሳላጣ አርጋችሁ እራሱ ብታቀርቡበት ምን አይልም። በቃ የሚያማምሩት ሪዎች ናቸው። እነዚህም ሶስት ፒስ 850 ብር። ከዛ አባይ መጥበሻ ትልቁ መጥበሻ 1300 ብር ይሄ ከ1000 ብር 1300 ብር ደረሰ ማለት ነው። እንግዲህ አላህ ሀገራችን ሰላም ካደረገልን ሁሉም ነገር ቀላል ነው፣ ዋጋ ቢጨምርም። ትሪ 45 ቁጥር 350 ብር እና ይሄኛው ደግሞ ይሄ 45 ቁጥር 350 እና ይሄኛው 450 ብር። ይሄ ለራሱ 300 ብር ነበረ፣ 50 ብር ጭማሪ። ሌሎቹ እንኳን አልጨመሩም ይሄ አርባ አምስት ቁጥሩ ነው የጨመረው ማለት ነው። አንድ ሜትር ሱፍራ ወርቃማ በሲሊበር ነው ሁለት መቶ ስልሳ ብር ነው የገዛውላት ከዚ ሐባይ እዚህ ጋር ደግሞ የሻይ ብርጭቆ ሁለት ደርዘን ና ያዘዘችኝ ሁለት አይነት፣ አንዱ ደርዘን ይሄን አይነት የሚያማምሩ የሻይ ብርጭቆዎች ናቸው። ሀቂቃ እንደዚህ ማለት ነው፣ ለየት ያሉ አንድ ደርዘን የሻይ ብርጭቆ ራሱ 900 ብር ነበረ። 50 ብር ጨምሯል ከደርዘን ማለት ነው። 950 ብር ነው የገዛሁላት። ይሄኛው ደግሞ ሌላ አይነት ዲዛይን ማለት ነው። የሚያምር ነው። ሁለት ደርዘን የሻይ ብርጭቆ ነው የገዛሁት። 1900 ብር ማለት ነው ሁለቱ ደርዘን። 7 6 በራት 700 እና 600 1300 ብር። 1 ሊትር እና 2 ሊትር ማለት ነው ከዛ ሀባይ የውሃ ማሞቂያ ቦይለር፣ ይህንን ሁለት ሺህ ብር ነው የገዛሁት። ቆንጆ ቦይለር ነው ከለሩ ዩት ውሃ ከለር ማለት ነው እንደዚህ የሚያመር ከለር ነው። ይሄንን ሁለት ሺህ ብር ከዛ እዚ ጋ የውሃ ብርጭቆ አምስት ማዕዘን አንድ ደርዘን አንድ ሺህ ሁለት መቶ ብር ነው የገዛሁት። የስጋ መፍጫ ሶስት ሺህ ሶስት መቶ ብር። እንዲሁም ደግሞ የጁስ መፍጫ ሮሌክስ ነው ቆንጆ የጁስ መፍጫ ነው። ሁለት ጆክ እና አንድ የቅመም መፍጫ ነው። አንደኛው ጆክ የማይካ ሲሆን አንደኛው የጠርሙስ ማለት ነው። 4500 ብር ነው ይሄን የገዛሁላት፣ ቆንጆ እቃ ነው። ከዛ የቡና መፍጫ ደግሞ 1400 ብር፣ ይችን 1400 ብር ለብዙ ጀማአ አትሆንም እንጂ ቆንጆ የቡና መፍጫ ናት። እኔ አሁን የምገለገለው በዚች ነው። ከውጭ መጣሁትን አልገትትም ብዬ በዚህ ነው የምጠቀመው ለቤቴ ማለት ነው። ከዛ አባይቢ ኢታል ባላ አምስት ነው። ኢታል ባላ አምስት 3100 ብር ሆኗል። 3100 ብር እዚህ ጋር ኤኮሳን አላት። ያው እንደነገርኳችሁ ካርቶኑ ለሞጥ ነው፣ ግን እቃው ያው ነው። እቃው እላው ላይ ራሱ ጽሁፍ ስላለው ችግር የለውም። እንደምታዩት እዚህ ጋር የራሱ ጽሁፍ አለው፣ ኤኮሳን የሚል ማለት ነው። እዚህም ላይ ጽሁፍ አለው። ይሄንን 16000 ብር ነው የገዛሁት። የራሱ እዩት፣ ፓትራውም ላይ ይቆሳን ጽሁፍ አለው እዚ እዚ ጠርዝ ጠርዙ ላይ ማለት ነው። እዚ ጋር ይቆሳን ሶስት ፓትራ የራሱ ዳቦን ከፍ ማድረጊያ ማለው ይሄንን አስራ ስድስት ሺህ ብር ማለት ነው። ብረድስት ወፍራሙን 13000 ብር 12800 ገዝቼ፣ ክዳኑ 200 ብር 13000 ብር ማለት ነው። ከዛ የቁርጥ ማቅረቢያ የውጭው ጠፍቷል፣ የሀገር ውስጡ ነው። ይሄንን 450 ብር ትልቁ ማለት ነው። ከዛ እዚህ ጋር ደግሞ ሁለት የልብስ ማነው የልብስ ባስኬት ሁለት ነው ያዘዘችኝ፣ የተያያዘ ነው፣ ሁለት ነው። ይህንን ሁለቱን 800 ብር 4 400 ብር 800 ብር ማለት ነው። ሁለቱን እንደዚህ አድርጌ ገዝቼላታለሁ። እዚህ ጋር ደግሞ የዳቦ ማብኪያ ክዳን ያለው ይሄንን 300 ብር። ከዛ የእንጀራ ዘንቢል 180 ብር ይሄንን ማለት ነው። የፓስታ ማጥለያ 26 ቁጥሩ ነው ትልቁ ማለት ነው 650 ብር። እዚህ ጋር ሁለት መዘፍዘፊያ የውጩን ። ይሄንን ማለት ነው። ሁለቱም አንድ አይነት ከለር ነው። ከለር አጥቼ ነው ሁለት አይነት ላደረግላት ነበረ። ከዛ አባይቢ እዚ ጋር ጥስት ጥስት 1600 ብር፣ ይሄን ጥስቱን 1600 ብር እና ለልጆች የሚሆን አንድ ካርቶም ብስኩት ድሪም ብስኩት 550 ብር ገዝቼላታለሁ ማለት ነው። ከዚህ ጋር አቃል ጨረስኩ። ማንከሽከሻ 150 ብር ትልቋ እቺ ራሱ ጨምራለች ማለት ነው። በጣም ብዙ ጊዜ ሆኖ የነበር ከገዛት ጭማሪ ሆናለች። አሁን 3 ፒስ መክተፊያ የፕላስቲክ 750 ብር፣ እንደዚህ ትልቅ መካከለኛ ትንሽ ማለት ነው። መከትከሻ 1300 ብር እና የቡፌ ቁርራጭ ደግሞ 10 ፍሬ ነው 350 ብር። ከዛ አባይቢ እዚህ ጋር እንግዲህ እንደምታዩት ጋቢ ሁለት ጋቢ እና አንድ ነጠላ አላት። ጋቢ 1700 1700 3400 ብር። ጋቢ በነገራችን ላይ ያው እኔ እንዳዘዛችሁኝ ነው የምገዛው እንጂ እስከ 5000 ድረስ አለ 6000 ብር ድረስ ማለት ነው። አቅሙ ካላችሁ፣ ከወደዳችሁ፣ እናንተ ከፈቀዳችሁ እኔ እናንተ የመረጣችሁትን ነው የምገዛው። ቆንጆ ቆንጆ ጋቢዎችም አሉ። ይሄ ራሱ ቆንጆ ጋቢ ነው። ሀቂቃ በጣም ነው የሚወዱት ማለት ነው። አብዛኛው ሰው የሚወደው ይሄንን ነው በጣምም ያልተካበደ ያልተጋነነ ስለሆነ ማለት ነው። ክብደት ራሱ እንደዚህ ተካሽረ ሲያደርጉት በጣም የሚካበድ አለ። ይሄ መካከለኛ ስለሆነ ይወዱታል ሰው 2 ጋቢ 3400 ብር። ከዛ ነጠላ ነው። ነጠላ 1500 ብር። የምታምር ነጠላ። ከዛ ሀባይ ትር ላይ የሚያልቅ መጋረጃ ማለት ነው። 6 ሜትር በ6 ሜትር ማለት ነው ሶስት ሜትር ላይ የሚያልቅ ይሄንን መጋረጃ ታቀጥሎ ነው የተሰራው። በነገራችን ላይ በጣም የሚያምር መጋረጃ ብሉ ብላክ ነው። ይሄን ያሰራውን ላት እንግዲህ 7650 ብር 7650 ብር ነው መጋረጃው ማለት ነው። ሶስት ሜትር ቁመቱ ሶስት ሜትር ከአስራ አምስት ነው ይበልኝ ከሀያ እንደዚያ አካባቢ ነው ያለኝ ባለቤቷ እና ይሄንን ቆንጆ አድርጎ ነው የሰራላት። ማሻአላህ የሆነ መጋረጃ ማለት ነው። እዩት፣ ስሱ ነው ስሱም ብቻ እንትኑ ብቻ ማለት ነው። ቀጠሉ እንግዲህ የማያስታውቅበት ምክንያት ያው በደንብ አርጎ ስለሰፋው ነው። ይውት ይሄ ማለት ነው። እዚህ ጋር ተቀጥሏል ግን አያስታውቅም። ተየላ እንዲህ በጣም የሚያስታውቅ አይደለም። ይሄንን ይሄንን ፓርት ቀጥሎ ነው የሰራላት ለምን አብዛኛው ቤት ወደ በተለይ ወደ ሰሜን ወሎ መጋረጃችሁ ማስኮ እንትኑ በሩ በጣም ረጅም ነው የሚሆነው፣ ከቤቱ ጋር እኩል በሉት ያው እና ይሄንን ተቀጥሎ ነው የተሰራው ማለት ነው። ይዩት፣ እንደዚህ ይሄ ተቀጥሎ ነው፣ ሰባት ሺህ ስድስት መቶ ብር ነው የተሰራለት። ከዛ የመጋረጃ መሰብሰቢያ ሁለት፣ ይሄንን የመጋረጃ መሰብሰቢያ በጣም የሚያምር ማግኔት ሆኖ በጣም ነው የሚያምረው። 500 ብር ነው ይሄን የገዛሁት። ከዛ ሀባይ እዚህ ጋር የሚያምር ከለር ነው ከለሩ እንደምታዩት ይሄን ነው። 2100 ብር ነው የገዛሁት ማለት ነው። 2100 ብር የአንድ ኮምፎርት ከዛ አንድ ብርድ ልብስ ደግሞ 3400 ብር ነው የገዛሁት። በጣም የሚያምር ከለር ነው። እንግዲህ ይሄ መጋረጃ ያልኳችሁ አረቢያ መጅሊስ ያሰራችሁልህ ካለ በዛው አይነት የሚሄደውን አይቼን ያሰራሁላት ብርድ ልብሷ ደግሞ እንደዚህ የምታምር ቆንጂ የብርድ ልብስ ናት። ማሻአላህ በጣም ነው የሚያምረው። ሀቂቃ እኔ አረብ ሀገርም አይቼዋለሁ፣ እረትቤም ስንት ብርድ ልብስ ይዤ መጥቼ፣ ትልቅ ትልልቅ ብርድ ልብስ ሲጀመር አያስፈልግም። ኮሪያ መሆኑ ደግሞ ይውት እዚህ ጋር ተጽፎበታል ራሱ እዚህ ጋር ተጽፎበታል ማለት ነው። አንዳንድ ጊዜ ግን ሳይጻፍበትም የሚመጣበት አጋጣሚ አለ። ከዛ ሀባይቢ አምስት የላባ ትራስ አንድ ሺህ አምስት መቶ ብር በሶስት መቶ ብር ሂሳብ ማለት ነው። ሶስት ቤቢ 80 ብር 240 ብር ሶስቱ እንግዲህ ይህንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።